ሰላም ጤና ይስጥልኝ፣ እንደምናላችሁ። የተከበራችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አሚኮ የሐሙስ እኩለ ቀን ዜና መጽሔታችን ተጀምረዋል። የምናስቀድመው ዋና ዋና ዜናዎችን ይሆናል። የመገጭ የመስኖና የመጠጧ ግድብ በተሻለ ፍጥነት እየተከናወነ መሆኑን የአማራ ክልል ርዕሰ መስተዳደር አረጋ ከበደ ተናገሩ። ለዘላቂ ሰላም መረጋገጥ የበኩላቸውን ድርሻ እንደሚወጡ የቻግኒ ከተማ ነዋሪዎች ተናገሩ። ከውጭ የሩሲያ የሶስት ቀናት የተኩስ አቁም መተግበር ጀምሯል። ዩክሬን ግን የተኩስ አቁም ሀሳቡን ውድቅ አድርጋለች። ዜና መጽሔቱን እየመራ ሆነ የተሾመ አበበ፣ በምልክት ቋንቋው ደግሞ ፍቅር ተዘገየ። ከእናንተ ጋር ቆይታ እናደርጋለን፣ አብራችሁኑ ነው። የመገጭ የመስኖና የመጠጥ ውሃ ግድብ በተሻለ ፍጥነት እየተከናወነ መሆኑን የአማራ ክልል ርዕሰ መስተዳደር አረጋ ከበደ ተናገሩ። ርዕሰ መስተዳደሩን ጨምሮ ሌሎችም የክልሉ ከፍተኛ አመራሮች የመገጭ የመስኖና የመጠጥ ውሃ ፕሮጀክት እና በጎንደር ከተማ እየተሰሩ ያሉ ሌሎች የልማት ስራዎችን ጎብኝተዋል። ካሳው መንጌ ተጨማሪ ያለው የአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ የክልሉ ከፍተኛ መሪዎች የመገጭ የመስኖና የመጠጥ ውሃ ግድብ ፕሮጀክትን የስራ እንቅስቃሴ ተመልክተዋል። የመገጭ የመስኖና የመጠጥ ውሃ ግድብ ፕሮጀክት ከተጀመረ በርካታ ዓመታትን ማስቆጠሩና ሳይጠናቀቅ ሲጓተት መቆየቱ ይታወቃል። ፕሮጀክቱ የጎንደርና አካባቢውን አርሶአደር የመስኖ ተጠቃሚ የሚያደርግና ለጎንደር ከተማም የመጠጥ ውሃ አገልግሎት ለመስጠት ታልሞ የተሰራ ነው ያሉት እርዕሰ መስተዳድር አረጋ ከበደ ከብዙ ዓመታት መጓተት በኋላ መንግስት በሰጠው ልዩ ትኩረት አሁን ላይ በጥሩ አፈጻጸም ላይ መሆኑን ገልጸዋል። ይሄ ፕሮጀክት ቀደም ሲል በርካታ ዓመታት ግንባታው በአዝጋሚነት ወይም በመቆም ደረጃ ላይ እየነበረ ነው። በተለይም ደግሞ ባለፈው ዓመት በክቡር ጠቅላይ ሚኒስትራችን ውሳኔ መሰረት እንደገና የበጀት ተበጀቶለት የኮንትራክተርም ተቀይሮ በአሁኑ ሰዓት በከፍተኛ ፍጥነት እየተሰራ ነው የሚገኘው። ያው ከኋላም ከፊትም የምታዩቸውን ስራዎች ከባለፈው በጀት አመት መጨረሻ በተለይም ደግሞ በዚህ አመት መጀመሪያ ጀምሮ በከፍተኛ ደረጃ እየተፋጠነ ነው ያለ ይሄ ስራ። በአጠቃላይ የውሃ መገደቢያ ቦታዎችም ሙሊት እየተደረገባቸው ነው ያሉ፣ የውሃ መፈሰሻ ቦታዎችም። ቅድም እንዳያችሁት የመጠጥ ውሃውም የመስኖውም በከፍተኛ ደረጃ እየተሰራ ነው ያለ። ስለዚህ አጠቃላይ ይሄ የልማት ስራ በከፍተኛ ደረጃ እየተፋጠነ ነው ያለ። አሁን ላይ ግድቡ አስቸጋሪ ምዕራፎችን አልፎ በጥሩ ደረጃ ላይ መሆኑንና በተያዘለት ጊዜ እንደሚጠናቀቅ የስራ እንቅስቃሴውን ተመልክተናልም ብለዋል። እርሰ መስተዳደሩ መንግስት አሁን ያለውን የሰላምጦት ችግር ከመፍታት ጎን ለጎን የልማት ስራዎችን በጥብቅ ቁጥጥርና ክትትል እያከናወነ መሆኑንም እርሰ መስተዳደር አረጋ ከበደ ገልጸዋል። ከህግ ማስከበር ጎን ለጎን በክላችን ያሉ የልማት ስራዎቻችንም በጥብቅ ቁጥጥርና ክትትል እና በቂ አመራር እንዲሰጥባቸው በቻልነው መጠን ይሄን ስራ እየሰራን ያለ ነው። በግብርና ልማቱ በተለይ በመህር የግብርና ልማት ዝግጅት አርሶ አደሩን በማሰልጠን በማንቃት አስፈላጊውን ግብአት በማቅረብ እየሰራን ያለ ነው። በኢንዱስትሪና ኢንቨስትመንትም በተመሳሳይ በተለይም ደግሞ የኢንዱስትሪ መዳረሻ በሆኑ አካባቢዎችም ባለሀብቶችን በመሳብ በመሰብሰብ በማበረታታት አስፈላጊውን ድጋፍ በማድረግ በክልላችን ኢንቨስትመንት ተጠናክሮ እንዲቀጥል በጸጥታ ችግሩ ምክንያት እንዳይቀዛቀዝ እንዳይቋረጥ እየሰራን ና ያለ ነው። የቢአይ ካ ጀኔራል ቢዝነስ ግሩፕ የውሃና መስኖ ስራዎች ዳይሬክተር ኢንጂነር ርጋባ ይህ ድቡን በተያዘለት ጊዜ በጥራትና በፍጥነት ገንብቶ ለማጠናቀቅ እየተሰራ መሆኑን ገልጸዋል። በጣም በፍጥነት ነው እየሰራን ያለን የሚገባውን ና የሚያስፈልገውን ማሽነሪ አሟልተን በብዛት ስለሆነ የገባ ነው። 24 ሰዓት ነው የሚሰራው። ሌትም ቀንም ነው የሚሰራው። በዛ መልክ ስለሰራ ነውን ይህን ያክል አችቭመንት ያገኘ ነው ማለት ነው። በዚህ በአጭር ጊዜ ውስጥ እዚህ ደረጃ አድርሰነዋል። ግድቡን በሁለት አመት ነው ኮንትራቱን ፈርመን የገባን ለመጨረስ እና በሚቀጥለው አመት ይህንን ለመጨረስ ነው እየሰራን ያለ ነው። በጥሩና በጣም ተስፋ ሰጪ በሆነ መልኩ አሁን እየተሰራ ነው እንደምታዩት ማለት ነው። በክልሉ በተፈጠረው የሰላም ጦት ምክንያት ሕዝቡ ለከፍተኛ ማህበራዊና ኢኮኖሚ ቀውስ ተዳርጓል ያሉት ርዕሰ መስተዳደሩ ሕዝቡ ሰላሙን በማረጋገጥና በልማቱ ተጠቃሚ ለመሆን ለሰላም መስፈን የበኩሉን ድርሻ ሊወጣ ይገባልም ብለዋል። በቀጥታ ተጎጂ እንደመሆኑ መጠን ሰላም ቢሰፍን ደግሞ በቀጥታ ተጠቃሚ ይሆናል ማለት ነው የሚጠቀምበትን ልማት የሚጠቀምበትን ሰላም የሚጠቀምበትን መልካም አስተዳደር በማስፈን በኩል የማይተካ ሚናውን ነው መጫወት አለበት። ለዚህም አንደኛ የዚህ ጉዳይ ባለቤት እኔ ነኝ ብሎ ማመን አለበት። የሰላሙ ባለቤት እኔ ነኝ፣ የልማቱ ባለቤት እኔ ነኝ፣ የመልካም አስተዳደር ባለቤት እኔ ነኝ ብሎ ማሰብ መቻል አለበት። ሁለተኛ ማሰብ ብቻ ሳይሆን መሳተፍ መቻል አለበት። የራሱን የማይተካ ሚና ከመንግስት ከመንግስት ሰራተኛው ጋር ሆኖ ከመንግስት አመራር ጋር ሆኖ መሳተፍ መቻል አለበት። ይሄ ከሆነ የመጨረሻ ጥቅሙ ይረጋገጥለታል፣ መብቱ ይረጋገጥላል። ይህም በማሰብ በየደረጃው መሳተፍ እንዳለበት መልእክት ለማስተላለፍ ነው። ርዕሰ መስተዳድር አረጋ ከበደና ሌሎችም የክልል የከተማና የዞን ከፍተኛ አመራሮች ከመገጭ ግድብ በተጨማሪ የአጼ ፋሲል አብያተ መንግስታት እድሳትን ጨምሮ በከተማዋ እየተከናወኑ የሚገኙ የተለያዩ የልማት ስራዎችን ተዘዋውሮ ተመልክተዋል። ለዘላቂ ሰላም መረጋገጥ የበኩላቸውን ድርሻ እንደሚወጡ የቻግኒ ከተማ ነዋሪዎች ተናገሩ። የአዊ ብሔረሰብ አስተዳደር እና የክልል ከፍተኛ የሥራ ኃላፊዎች ከቻግኒ ከተማ ነዋሪዎች ጋር በወቅታዊ የሰላምና ጸጥታ ጉዳዮች ዙሪያ ውይይት አካሂደዋል። ሳሙኤል አማረ የአዊ ብሔረሰብ አስተዳደር ና የክልል ከፍተኛ የስራ ኃላፊዎች ከቻግኒ ከተማ ነዋሪዎች ጋር በወቅታዊ የሰላምና ጸጥታ ጉዳዮች ላይ ያተኮረ ውይይት አካሂደዋል። የከተማው ነዋሪዎችም በክልሉ የተፈጠረው ግጭት እያደረሰ ያለው ሰብአዊና ቁሳዊ ውድመት መቋጫ ሊበጅለት እንደሚገባ ገልጸዋል። በጣም አስተማሪ ነው። ይህ ሁለት ዓመት ሁለት ለመናገር መከራውን በተግባር ያየንበት ነው። መከራ ከልጆቻችን ላይ ከህፃናት ላይ ወርዷል። ከእናቶች ላይ አርፏል ክንዱ። ና እንዳይቀጥል ደግሞ እንዲያጥር እድሜው ደግሞ ህብረተሰቡ መስራት ይጠበቅበታል። በጣም የሚዘገንን ለማንም ፍጡር የማይሆን የማይበጅ ስራ ተሰርቷል። ስለዚህ ይብቃን። ካሁን በኋላ ሁላችንም ለእኛ እንዲያበት እንዲ ሃይማኖት አባት ምክር መስጠት አለብን። የቻግኒ ከተማ ሰላም የእያንዳንዱ ነዋሪ የሰላም ፍላጎትና የተግባር ውጤት ነው ያሉት ነዋሪዎቹ ለዘላቂ ሰላም መረጋገጥ የበኩላቸውን ድርሻ እንደሚወጡም ተናግረዋል። የሃይማኖት አባቶች በደንብ ከሰራን በእርግጠኝነት ከህብረተሰቡ ላይም ሰላም ማሳደር ይቻላል። ከህብረተሰቡ የወጣውንም አጥፊ እንደገና ደግሞ አልሚም የሰላም ባለቤትም ማድረግ ይቻላል ብዬ ነው ማስበው። ሰላም መጀመር ያለብን ከቤታችን፣ ሲቀጥል ከጎረቤታችን፣ ሲቀጥል ከየመስጂዳችን። ወጣቱን ማስተማር ወጣቱን ወደ ጥሩ ወጣቱን በፍቅር ማሳየት መከባበር፣ ይህንን ካስተማርን ትክክለኛና ከመንግስት ጎን ከቆምን ሰላም በትክክል ይመጣል የሚል ሀሳብ የብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት የወጣቶች ክንፍ ኃላፊ አቶ ተስፋውን ተሰማ ወጣቱ ተደራጅቶ አካባቢውን መጠበቅና ጥቅሞቹን ማስከበር እንደሚገባ አስገንዝበዋል። ወጣቶች እንደራጅ፣ ጥያቄ ካለን ተደራጅተን እንጠይቅ። የከተማችንን ሰላም ከሌላ አንጠብቅ። ይህንን ለማድረግ ከአመራሮች ጎን መሆን ይጠበቅብናል። ምንጊዜም አመራሮቻችንን በሚሰጡን አቅጣጫ ስራ እየሰራን እነሱም ሲያጠፉ እየመከርነ እየዘከርነ በጋራ ተሳስረን መስራት መቻል አለብን። የአማራ ሚዲያ ኮርፖሬሽን የአማካሪ ግዛቸው ሙሉነ ለዘላቂ ሰላም መረጋገጥ ጥፋተኞችን በጋራ መታገልና የቀደሙ የአብሮነት ሴቶችን ማጠናከር እንደሚገባ ገልጸዋል። የሚያምርብን አንድ ሆነን ተጋግዘን ስኖር ነው። ሙስሊሙ ለኦርቶዶክሱ፣ ኦርቶዶክሱ ለሙስሊሙ ተጋግዘን። በብሔር ስም የሚነግድ ጽንፈኛ ግን በአገውም ሊነግድ አይገባውም። አገውን ማህበረሰብ አይወክልም። በአማራ ስም የሚነግደው ጽንፈኛ በአማራ ስም ሊነግደ አይገባም። አማራን ሊወክል አይችልም። ጽንፈኛ ጽንፈኛ ነው በጅምላ እንምጣው። መጪው ጊዜ በርካታ የልማትና የመልካም አስተዳደር ጥያቄዎች ምላሽ የሚሰጡበት ነው ያሉት አቶ ግዛቸው ለዚህ ደግሞ የህብረተሰቡ አጋርነት ተጠናክሮ ሊቀጥል እንደሚገባ አስገንዝበዋል። መጪው ጊዜ ብሔረሰብ አስተዳድሩ ሰላምና ልማት የሚረጋገጥበት፣ ትላልቅ ልማቶች የሚረጋገጡበት፣ ከተሞቻችንን የምናሳድግበት፣ የህብረተሰብን የስራ እድል በስፋት ምንፈጥርበት የተሰደዱ ነጋዴዎችን መልሰን ትላልቅ ኢንቨስትመንት አማራጮችን በየአካባቢው የምንተክልበትና ሰፋፊ ችግሮችን የምንፈታበት ትልልቅ ድሎች ለወደፊት ይኖራሉ። አግዙን፣ መሪዎቻችሁን ደግፉ። በእርግጠኝነት ለውጥ እናመጣለን። የቻግኒ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ይበልጣል ሰይድ ህብረተሰቡ ለሰላም ባለው ጽኑ ፍላጎትና በፀጥታ አካላትና በአመራሩ ቁርጠኝነት የከተማዋ ሰላም እየተሻሻለ መምጣቱን ተናግረዋል። በከተማችን ደግሞ በርካታ የግድያ፣ የገታ፣ ዝርፊያ ሁኔታዎች ነበሩ። ይህን ለመግታት ደግሞ ህዝባችን የሮንድ ጥበቃውን በማጠናከር ቁልፍ በሮችን በማጠናከር የፓትሮል ስራዎችን በመስራት የግል ትጥቁም የመንግስት ትጥቁም ተሰማርተው ስራዎችን በመስራት አሁን እነዚያ ድርጊቶች እንዲቀንሱ ያደረግንበት ሁኔታ ነው ያለው። ከጸጥታ ስራ ጎን ለጎን ከተማ አስተዳደሩ ከነዋሪዎች የሚነሱ የልማትና የመልካም አስተዳደር ጥያቄዎች ምላሽ እንዲያገኙ እየሰራ መሆኑንም ተቀዳሚ ምክትል ከንቲባው ገልጸዋል። የክልሉ ሰላም ለማጽናት የድርሻቸውን እንደሚወጡ የሰሜን ወሎ ዞን መንግስት ሰራተኞች አስታወቁ። የጥፋት እጆችና መዘዞቹ በሚል መሪ ሀሳብ የክልልና የዞን ከፍተኛ የስራ ኃላፊዎች ከዞን ሴክተር መንግስት ሰራተኞች ጋር ምክክር አካሂደዋል። ካሳሁን ኃይለሚካኤል ተጨማሪ አለው። የክልልና የዞን ከፍተኛ የስራ ኃላፊዎች ከሰሜን ወሎ ዞን የመምሪያ መንግስት ሰራተኞች ጋር የጥፋት እጆችና መዘዞች በሚል መሪ ሀሳብ የሰላም የምክክር መድረክ አካሂደዋል። መንግስት ሰራተኛው በክልሉ እየደረሰ ባለው ጥፋት የታሪክ ተወቃሽ እንዳይሆን ሰላምን ማጽናት ላይ የድርሻውን እንዲወጣ ተጠይቋል። የምክክሩ ተሳታፊ መንግስት ሰራተኞች የጸጥታ ችግሩ ተቋማትን አውድሟል፣ በነጻነት መንቀሳቀስን ማላስቻልምና ሰላም እንዲጸና መስራት አለብን ነው ያሉት። ከግጭት ወንድሞቻችን እናያጣ ነው ከግጭት ተንቀሳቅሰን ቤተሰብ መጠየቅ ነው ያጣር፣ በልቶ ማደር፣ ወጥቶ መግባት የሚሉ ጥያቄዎች ለፖለቲከኛው የሚታው አይደለም ለሌለኛውም የሚታው ካለመሆናቸው ጋር ተያይዞ በደንብ ይዘን የምንሰራባቸው ተግባራቶች እንደሆኑ ነው የሚሰማን። ድርሻችን ምንድን ነው? ቁጥር አንድ የአገልጋይነት ተልኳችንን በቢሯችን መስራት። ቁጥር ሁለት የሰላም ጉዳዩ እንዲቋጭ ተው፣ አያዋጣም እየተገዳደልን የምናመጣው የምንፈታው ጥያቄ የለም የሚለውን መስራት አለብን፣ እያል እየተነጋገርን ስለሆነ። ስድስት ባንኮች ላይ እኮ ተዘርፏል። እኛ የሪቮልቪንግ ፈንድ ብር አይችሉም ተዘረፈ። ከዛ ተያይዞ ተቋሞች አገልግሎት አቆሙ። አንድ የታርጌ ስራ እድል መፍጠር አንዱ ጸጋ እኮ ብድር ነው። የጸደይ ባንክ አልቻልንም። ኮሌጆች ቆመዋል። ተማሪ አልመጣም። ማውገዝ ያለብንም ማውገዝ አለብን። የሰሜን ወሎ ዞን አስተዳዳሪ አራጌ መርህ መንግስት ሰራተኛው ህብረተሰቡን በታማኝነት እንዲያገለግል እና የክልሉን የጸጥታ ችግር ለመፍታት እንዲተባበር ጠይቀዋል። ይህን ክልል ሁላችን ታይዘን ነው እያጠፋን ያለ ነው። እንመለስ ወደ አቅላችን። ወደፊትም ሁላችንም ተረባርበን ህዝባችንን እንታደግ፣ ህልውናችንን እንታደግ የሚል መልእክት ይዘን እንስራ። ከዚህ ውጭ ስትር ብለን ህዝባችንን በታማኝነት እናገልግል። ከዚህ በኋላ በንግግር አይደለም በትክክል ያስተሳሰብ ችግር ካለ የፖለቲካ ፓርቲ ሆኖ መመስረት መከላከል ፕሮግራሙን ማስረግ ይችላል። በዛ በዚህ ግን የጸረ ሰላም ኃይል አካል ተላላኪ ሆኖ መቀጠል አይቻልም። አሁን ክልሉ የደረሰው አቋም ይሄን። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ መንግስት ሰራተኛው አሁን ላይ እየደረሰ ባለው ጥፋት የታሪክ ተጠያቂ እንዳይሆን ለሰላም ዘቢቆም ዘንድ አሳስበዋል። የሰላም ጥቅሙ የጋራችን መሆኑን አውቀን የሰላም ማጣት ጉዳቱም የጋራችን መሆኑን ተረድተን ሰላማችን የሚጸናው በጋራ መሆኑን አውቀን ሁላችንም ለሰላም በጋራ መረባረብ በጋራ መቆም ይኖርብናል። የአማራ ሕዝብ ጥያቄ ነው በሚልም አርተፊሻል ወግ ወይም ደግሞ ቅብ ንግግር የሌሎች ባንዳ ሆኖ ማገልገልም ተገቢም ትክክልም አይደለም። መልሶ ይሄን ህዝብ መውጋትም ውርደት ነው፣ ታሪክም ነገ ይናገራል። እናንተም የታሪክ ተወቃሽ ላለመሆን ራሳችሁን ማቀብ፣ ከእንደዚህ አይነት ድርጊቶች ራሳችሁን ነፃ ማድረግ ያስፈልጋል ማለት ነው። የዞኑ ሁሉም መምሪያ መንግስት ሰራተኞች በምክክሩ ተሳትፈዋል። የሽምግልናና የእርቅ ስርዓት ግለሰቦች በመካከላቸው አለመግባባቶች ሲፈጠሩ በሰከነ መንፈስ ተወያይቶ በሰላማዊ መንገድ ለመፍታት ከመደበኛ የፍርድ ስርዓት ጎን ለጎን ድርሻው ከፍተኛ እንደሆነ ይነገራል። ከቅርብ ጊዜ ወዲህ በሀገሪቱ የተለያዩ አካባቢዎች በዜጎች መካከል የሚፈጠሩ ግጭቶች በዚሁ ስርዓት መፈታት ሲገባቸው በተቃራኒው ግጭቶች ተባብሰው በመቀጠል ለሰው ህይወት መጥፋት ለንብረት መውደምና ተያዥ ችግሮች ሲዳርጉ ተስተውለዋል። መልሰው ቸርነት የሽምግልና ስርዓትና ፋይዳውን በተመለከተ ከሃይማኖት አባትና ከሀገር ሽማግሌ ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅተዋል። ኢትዮጵያውያን እርቅና ሰላምን ለማምጣት ከሚጠቀሙባቸው መንገዶች አንዱ የሽምግልና ስርዓት ነው። የእርቅና የሽምግልና ስርዓት ሰዎች በእርስ በርስ ግንኙነት የሚከሰቱ አለመግባባቶችን የሚፈቱበት የቆየ እሴት ቢሆንም ከቅርብ ጊዜ ወዲህ ትኩረት እየተሰጠው እንዳልሆነ ይነገራል። ከቅርብ ጊዜ ወዲህ በሀገሪቱ የተለያዩ አካባቢዎች የሚፈጠሩ ግጭቶች በዚሁ ስርዓት መፈታት ሲገባቸው በተቃራኒው ግጭቶች ተባብሰው በመቀጠል ለሰው ሕይወት መጥፋት ለንብረት መውደምና መሰል ውጥንቅጦች ምክንያት ሲሆኑ ይስተዋላል። ከአሚኮ ጋር ቆይታ ያደረጉት በደብረ ማርቆስ የከተማ ወረዳ ቤተ ክህነት የትምህርትና ስልጠና ክፍል ኃላፊ መላከፀሐይ አሰፋ በሻህና፣ በደብረ ማርቆስ ከተማ እስልምና ጉዳዮች የሀገር ሽማግሌ የሆኑት እንድሪስ መሐመድ የሽምግልና ስርዓት ዘመናትን የተሻገረ ጠቃሚ የኢትዮጵያውያን እሴት ቢሆንም ከቅርብ ጊዜ ወዲህ ግን ትኩረት እየተነፈገው ስለመምጣቱ መምጣቱ ይናገራሉ። ሽማግሌ ሂዶበት ሽማግሌ ታረቅ ብሎት አልታረቅ የሚል ካለህ ራሱ በደለኛ ነው። አባት እንዳይደመጥ፣ የሀገር ሽማግሌ እንዳይደመጥ፣ የሃይማኖት መሪዎች እንዳይደመጡ ከፍተኛ ስራ ተሰርቶብናል። ያ በመሆኑ አሁን ወደ ዘመናዊነት ተቀየረን እየተባለ የሽማግሌዎች ተቀባይነት እየቀነሰ መጥቷል። ሽማግሌ ባለበት ነገር አይሰረቅ ጀግና ባለበት ከብት አይሰረቅ ነውና ብሎ ይላሉ መላከ ፀሐይ አሰፋ በሻ። ለሽምግልና ስርዓታችን ዋጋ መስጠትና የሀገር ሽማግሌዎችን ማድመጥ በእጅጉ አስፈላጊ መሆኑን ይናገራሉ። የበደለ ይካስ፣ የቀማ ይመልስ። እንግዲህ ደግሞ ያልበደለ ደግሞ እንደበደለ ሆኖ ስሙ የጠፋ ይካስ ይመለስለት የሚባል የአባቶቻችን ስርዓት አለ አለ ምክንያት ስምህን ቢያጠፋው እኮ ይሄ ያጠፋው ሰውዬ መካስ አለበት። አንተ በድለህ ከሆነ ደግሞ ያንን መካስ አለበት እና ይሄን የሽማግሌዎች አካሄድ ትክክል ሁኖ ባካችሁ ሽማግሌ ካለበት ነገር አይሰረቅ፣ ጀግና ባለበት ከብት አይነጠቅ ይላሉ አባቶቻችን እና ይህ ሽማግሌን መስማት የግዳ አስፈላጊ ነው። ባህላዊ የእርቅና የሽምግልና ስርዓታችን በወጉ ጥቅም ላይ እየዋለ አይደለም የሚሉት እንድሪስ መሐመድ፣ የሀገር ሽማግሌዎች በትብብር መንፈስ ለእውነት ቆመው ከሰሩ የማይፈታ ችግር አይኖርም ብለዋል። ስለ እውነት ከቆምንና ፖለቲካውን ትተን ወደ ህዝብ ፍላጎትና ህዝብን ለማስተዳደር እንዴት አድርገን ብንሄድ ይሻላል የሚለውን ካሰብንበት፣ አሁን ሽማግሌዎችም ደግሞ ከእውነት ከተባበርንና እንትን ካልን የማይፈታ ነገር የለም። የዚህ ዘመን ትውልድ በበርካታ ዘመን አመጣሽ ነገሮች ሳይወሰድ ለባህሉና ለወጉ ተገዢ ሊሆን ይገባል ያሉት አባቶች የሀገር ሽማግሌዎችን ማድመጥና ግጭቶችን በሰላማዊ መንገድ መፍታት እንደሚገባ መክረዋል። የሽምግልናው ነገር ባይረሳ ነው ምል እኔ አሁን የሀገር ባህል ሽማግሌዎች፣ ትልልቅ ሰዎች ብዙ እኮ የተማሩ ናቸው። ትምህርት አስተምሯቸዋል። እድሜያቸው በእድሜያቸው ብዙ ተምረዋል። እና እነሱን መደመጥ አለባቸው። እነሱን እያዳመጥነ እነሱ በሚሰጡን አቅጣጫ ይህን እንደሆነ አገሪቱ ስለማለች ሰላሙ ይፈጠራል። የፎክሎር ምሁራን እንደሚሉት ሰላም ምንም አይነት ግጭት አለመኖር፣ ይልቁንም ግጭቶችን በሰላማዊ መንገድ መፍታት መቻልም እንደሆነ ይገልጻሉ። አገር በቀል የግጭት መፍቻ ሴቶች መሸርሸር ደግሞ በኢትዮጵያ የሚፈጠሩ ግጭቶች በአጭር ጊዜ መፍትሄ እንዳያገኙ ምክንያት ስለመሆኑም የዘርፉ ምሁራን ያነሳሉ። ታዲያ እነዚህን ሀገር በቀል የግጭት መፍቻ ሴቶችን በመጠበቅና በማጎልበት በየጊዜ የሚፈጠሩ አለመግባባቶችን ለመፍታት ቁልፍ መሳሪያ አድርጎ መጠቀም እንደሚገባም ምሁራን ይመክራሉ። ዘላለም አስፋው ተጨማሪ አለው። የፎክሎር ምሁራን እንደሚሉት ሰላም ጥል የሌለበት ማለት አይደለም፣ ይልቁንም ግጭቶችን በሰላማዊ መንገድ መፍታት እንደሆነ ይገልጻሉ። ሀገር በቀል የግጭት መፍቻ መንገዶች ደግሞ ግጭቶች በሰላማዊ መንገድ እንዲፈቱ ሚናቸው ከፍተኛ እንደሆነ ይነሳል። ከአሚኮ ጋር ቆይታ ያደረጉት በወላይታ ሶዶ ዩኒቨርሲቲ የፎክሎር መምህሯ ዶክተር ድርባ ደበበ የሀገር በቀል እሴቶች መሸርሸር፣ አለመከባበርና ተጠያቂነት አለመኖር አሁን ላይ እየታዩ ላሉ የእርስ በርስ ግጭቶች ዳርገውናል ይላሉ። ዛሬ ላይ ታላቅ ይከበራል የሚለው ነገር እያጣ ነው የምንገኘው ነገር ነው። አዛውንቶች ይከበራሉ፣ አዛውንቶች የሚሉት ቃል ይከበራል የሚለው ነገር እያጣ ነው ያለ እሴት ነው የሚሆነው። በተለይ በተለይ አለመከባበር አለመከባበር በጣም ተንሰራፍቶ የምናገኘው በመሆኑ ለሰላማችን እጦት እንደ አንድ መንስኤ ይሆናል የሚል እምነት አለኝ። የሰው ልጅ ሰላም የሚመሰረተው በመጀመሪያ ደረጃ ከግለሰብ ነው የሚሆነው ለቤተሰብ ሰላም ቤት ውስጥ ያለው ግለሰብ ጤናማ ሰላማዊ መሆን መቻል አለበት። የግለሰብ ሰላም አለመሆን ቤተሰብን፣ ማህበረሰብን እና ሀገርን ሊያውክ ይችላል ማለት ነው። ለሀገር በቀል የግጭት መፍቻ መንገዶች መሸርሸር መንግስትን ጨምሮ ሁሉም አካላት ተጠያቂ ናቸው የሚሉት ዶክተር ድርቧ ግጭቶች የሚፈቱበት የጋራ የሆነ አውድ መፍጠር እንደሚገባም በመፍትሄነት ያነሳሉ። የጋራ የሆነ ነገር ማምጣት እንደ አንድ ዜጋ እንደ ኢትዮጵያ የጋራ የሆነ የግጭት መፍቻ መንገድ መፍጠር መቻል ያስፈልጋል። እንደ የማህበረሰቡ የሚፈቱበት መንገድ እንዳለ ሆኖ ማለት ነው። ከዛ ውጪ የባህል ጥናት ተቋማት አንደኛ ጥናቱን በማድረግ ረገድ በርካታ ስራዎችን ማድረግ ተገቢ ይሆናል። የሚያጠኗቸው ጥናቶች ደግሞ ሼልፍ ላይ ብቻ እንዲቀመጡ ከማድረግ ባሻገር አውርደው እነዚህ የተጠኑ ጥናቶች አሉና ለፖሊሲ ግብአትነት እንዲውሉ ጥረት ማድረግ ያስፈልጋል። ዶክተር ድርባ ግጭቶችን ለመፍታት ጥረት ከማድረግ ባለፈ መፍትሄው ዘላቂ እንዲሆን መስራት ይገባልም ይላሉ። ለዚህ መሳካት ደግሞ በጋራ መስራት ይገባል ነው ያሉት። ግጭቶችን ለመፍታት ጥረት ማድረግ ብቻ ሳይሆን ግጭቶች ከተፈቱ በኋላ መጨረሻ ላይ ለሁለቱም ለተጋጭዎች መፍትሄ ሊሆን በሚችል መልኩ ለሕይወታቸው ዋስትና የሚሆን ነገር መቀመጥ መቻል አለበት። ስለዚህ በጋራ መስራት ይጠበቅብናል። ተቋማት በእቅዳቸው አስገብተው መስራት ይገባቸዋል። እኛም የፎክሎር ተመራማሪዎች፣ የባህል ተመራማሪዎች ወጥ የሆነ የአሰራር የምርምር ስርዓት ዘርግተን ልንሰራ ይገባል የሚል እምነት አለኝ። ሀገር በቀል የግጭት መፍቻ እሴቶችን መጠበቅ ማጎልበትና መተግበር በኢትዮጵያ በየአካባቢው ለተከሰቱ ግጭቶች የመውጫ መንገድ ሊሆኑ እንደሚችሉም የፎክሎር መምህሯ ዶክተር ድርባ ደበበ ምክረ ሀሳብ ለግሰዋል። በመጪው የምህር ዘመን ምርታማነትን በሄክታር በአማካኝ ሀምሳ ሁለት ነጥብ አምስት ኩንታል ለማድረስ እየሰራ መሆኑን የባህርዳር ከተማ አስተዳደር ግብርና መምሪያ አስታወቀ። ምርትን የሚያሳድጉ ግብዓቶችን ለአርሶ አደሩ እያሰራጨ መሆኑንም መምሪያው ገልጸዋል። እያየተስፋውን ተጨማሪ አለው። በባህር ዳርና አጎራባች የገጠር ቀበሌዎች 15613 ሄክታር መሬትን በቀጣይ የመኸር ዘመን በዘር የመሸፈን እቅድ ተይዞ እየተሰራ ነው። የከተማ አስተዳደሩ ግብርና መምሪያ ኃላፊ አቶ የሰው ዘር ደመላሽ እንዳሉት ባለፈው የመኸር ዘመን የነበረውን በሄክታር 51 ኩንታል አማካይ ምርታማነት በቀጣይ የመኸር ዘመን ወደ 52.5 ኩንታል ምርታማነት ለማሳደግ እቅድ ተይዞ እየተሰራ ነው። ለዚህ የአፈር ማዳበሪያ አቅርቦት ወሳኝ በመሆኑ ለአርሶ አደሩ እየተሰራጨ ይገኛል ብለዋል። እንደ ባህርዳር ከተማ አስተዳደር ለመኸር የሚሆን ለመኸር ሰብል 69520 ኩንታል አቅደናል። እስካሁን 26968 ኩንታል ቀርቦልናል። ይኸው ዛሬ እንደሚታየው ስርጭት ጀምረናል። እስካሁን ባለው ሂደት ከ6500 ኩንታል በላይ የአፈር ማዳበሪያ ቀድመው ለሚዘሩ አርሶ አደሮች እያሰራጨና ያለ ነው። አርሶ አደሩ ቀድሞ ግባቱን እንዲወስድ የተለያዩ መድረኮችን ስንፈጥር ነበረ። የሰብል የንቅናቄ መድረክ እስከ ጎጥ እስከ ሰፈር ድረስ ተካሂዷል። በዛ አግባብ ሁሉም አርሶ አደር የኤክስቴንሽን አደረጃጀት ስላለ በአደረጃጀቱ መሰረት ግንዛቤ አግኝቶ ዛሬም ግባታቸውን እየወሰዱ ያለ በአደረጃጀታቸው መሰረት ነው። ቀድመው የሚዘሩ የሰብል አይነቶችን ታሳቢ በማድረግ የስርጭትና የአቅርቦት መጓተት እንዳይፈጠር እየተሰራ እንደሚገኝም ገልጸዋል። ከዛ ኳያ 15613 ሄክታር በመኸር እንሸፍናለን። ይሄም አሁን ከሁለተኛ ዙር እርሻ ወደ ሶስተኛ ዙር እርሻ ነው እየገቡ ያሉት። ባህር ዳር ከተማ በቆሎ አምራች ስለሆነ በቆሎ ቀድሞ የሚዘራ ሰብር ስለሆነ በዛ መሰረት እርሻቸውን እያከናወኑ ነው። በዚህም በ2017/18 ዓመት ወደ 810 ሺ 500 ኩንታል ምርት እንጠብቃለን። ምርቱንም በ15% ለማሳደግ የተለያዩ ቴክኖሎጂዎች እየተጠቀምን ነው። አርሶ አደሩን እያሰለጠን ነው። በዚህ መሰረት ከጊዜ ጊዜ አርሶ አደሩ የምርታማነቱን እንዲጨምር የሙያዊ ድጋፍ እየተደረገለት ነው ያለው የምርጥ ዘር ስርጭትም ጎን ለጎን እየተከናወነ እንደሚገኝም ኃላፊው ገልጸዋል። የትምህርት ተቋማት መደበኛ የመማር ማስተማር ስራቸውን እንዲያስቀጥሉ ሁሉም የበኩሉ ድርሻ ሊወጣ እንደሚገባ የምስራቅ ጎጃም ዞን ትምህርት መምሪያ አስታወቀ። መምሪያው ከፈተና ወደ ልዕልና በሚል መሪ መልእክት ከባለድርሻ ድርሻ አካላት ጋር በደብረ ማርቆስ ከተማ ውይይት አካሂደዋል። ዝርዝሩን ግብረወርቅ ጌታቸው ታቀርበዋለች። በምስራቅ ጎጃም ዞን ትምህርት መምሪያ አዘጋጅነት ከፈተና ወደ ልልና በሚል መሪ ሀሳብ በትምህርት ዘርፍ ላይ የደረሰ ያለውን ተጽዕኖና ቀጣይ መፍትሄዎች ዙሪያ የሚመክር ውይይት በደብረ ማርቆስ ከተማ ተካሂዷል። የምስራቅ ጎጃም ዞን ትምህርት መምሪያ ኃላፊ አቶ ጌታሁን ፈንቴ በ2017 የትምህርት ዘመን ከ7131610 የቅድመ መደበኛና ሁለተኛ ደረጃ ተማሪዎችን ለመመዝገብ ታቅዶ ማሳካት የቻለው 127 በመቶ ብቻ መሆኑን ገልጸዋል። እንደ ክልል በተከሰተው የጸጥታ ችግር ከ622761 በላይ ተማሪዎች ከትምህርት ገበታ ውጭ ሆነዋል። ከ622 በላይ የትምህርት ተቋማት ላይ ጉዳት ደርሰዋል ብለዋል ከ622 በላይ የትምህርት ተቋማት ከትንሽ እስከ ከባድ ውድመት አስተናግደዋል ካሉን 996 ትምህርት ቤቶች መካከል 838 ትምህርት ቤቶች መደበኛ የመማር ማስተማር ስራቸውን ማከናወን አልቻሉም ከ622761 በላይ ተማሪዎች የእውቀት በራቸው ተከርችሞ ላልተፈለገ የሥነ ምግባር ብልሽትም ሰለባ ሆነዋል የዞናችን የትምህርት ስራ ከስብራት ለማላቀቅ በሚደረገው እልህ አስጨራሽ የትግል ሂደት ቁጥራቸው ቀላል የማይባሉ የትምህርት ቤተሰቦች፣ መምህራን፣ የትምህርት አመራሮችና ባለሙያዎች እንዲሁም የኦምህ አባላት ከስርዓት እስከ የሕይወት መስዋዕትነት ውድ ዋጋን ከፍለዋል። የምስራቅ ጎጃም ዞን ዋና አስተዳዳሪ አቶ ኖረሊ ብርሃኑ በክልሉ የተከሰተው የጸጥታ ችግር በትምህርት ዘርፉ ላይ ከፍተኛ ጉዳት ማድረሱን ተናግረዋል። ከዚህ ለመውጣት ችግሮችን ለይተን በቀጣይ መደበኛ የመማር ማስተማር ስራ እንዲጀመርና ተማሪዎች ወደ ትምህርት ገበታ የሚመለሱበት ዕድል መፍጠር የሚያስችል መፍትሄ ማስቀመጥ ይገባል ብለዋል። አገር ደግሞ የሚቀጥለው በትውልድ ሽግግር ነው። ትውልድ የሚሻገረው ደግሞ በብርሃን ነው። የብርሃን ምንጭ ደግሞ ትምህርት ነው። ትምህርት የሌለበት ማህበረሰብና ሀገር ውድድር ውስጥ አይገባም፣ ገበያ ውስጥ አይገባም። ገበያና ውድድር ውስጥ ያልገባ ሀገር ደግሞ ከሌሎቹ ጋር ተፎካክሮ ማሸነፍ የሚችልበት እድል አይኖርም ማለት ነው። ስለዚህ እሱን ያስጣልን እንዳንወዳደር ሀገር እንዳናሻግር ትውልድ እንዳንገባ የሚያደርግ ስርዓትና መንገድ ስለሆነ ይህን የጨለማ መንገድ ወደ ብርሃን እንቀይረው የሚል መልእክት አለኝ። በመድረኩ የተገኙት የአማራ ክልል ምክር ቤት የግብርና አካባቢ ጥበቃና የውሃ ሀብት ልማት ጉዳይ ቋሚ ኮሚቴ ሰብሳቢ አቶ ከፋ ለሙላቴ አሁን ላይ በትምህርት ዘርፍ ላይ የደረሰውን ችግር ለመፍታት ሁሉም ባለድርሻ አካላት ኃላፊነታቸውን መውጣት እንዳለባቸው አሳስበዋል። የነጻነት ታጋዮች ናቸው እያሉ ለዘላለም ለዘላቂ ባርነት የሚዳርገንን ተግባር እየፈጸሙ ያሉ ወገኖችን ደጀን የምንሆን ሰዎች ብዙ ነን ማህበረሰብ ውስጥ አለ፣ በመምህራን ዘንድ በትምህርት አመራር ዘንድ በፖለቲካ አመራር ዘንድ አለ። ይሄ ከዚህ ችግር የምንሻገረው ደግሞ ሁላችንም ራሳችንን ከወቀስ እና ልጆቻችን ከባርነት ነፃ መውጣት መቻል አለባቸው። አትሊስት ዛሬ ወደ ፊደል ገበታቸው መመለስ አለባቸው። ለዚህ ሁላችንም ዋጋ መክፈል አለብን ብለን ከወሰን ብቻ እና ብቻ እንደሆነ እንድንግባባ ነው መፈልገው። የመድረኩ ተሳታፊዎችን ማህበረሰቡን በማሳተፍ የአካባቢያቸውን ሰላም በማስጠበቅ ተማሪዎች ወደ ትምህርት ገበታቸው እንዲመለሱና መደበኛ የመማር ማስተማር ስራ እንዲጀመር እንደሚሰሩ ተናግረዋል። በጸጥታ ችግር ብቻ አይደለም ትምህርት መዋቅሩ ላይ ያለው ሰራተኛ ጭምር የማህበረሰቡ የግንዛቤ ችግር ጭምር ፍላጎት የሌላቸውና ና ራዕይ የሌላቸው ተማሪዎች ጭምር የፈጠሩ ችግር እንደነበረ ለይተን አውቀናል። በቀጣይ በዚህ መሰረት ችግሮችን እየለየን ህዝቡና ተማሪዎች ባለቤት ከሆኑ ይህን ችግር መቅረፍ ስለምንችል ከጸጥታው ጎን ለጎን ይህንን ስራ እየሰራን ውጤታማ የሆነ የመማር ማስተማር ሂደት ማስቀጠል እንዳለብን ነው የወሰን ነው። እነዚህ ትምህርት ቤቶች ነገ ሀገራችን የሚረከቧት እና ትውልድን የሚያሻግሩ በኢኮኖሚ በማህበራዊም ዘርፉ የተሻለ ውጤት የሚያመጡ ማበረታታት ተቋማትን መክፈት ስላለብን እያንዳንዱ ባለድርሻ አካል ርብርብ አድርገን እንደ ወረዳም እንደ ዞን የገጠምን የትምህርት ስብራት ጠግነን በቀጣይ 2018 የትምህርት ዘመን በተሻለ ውጤት የምናስመዘግብበት ነው ብዬ አምናለሁኝ ማለት ነው። በንቅናቄ መድረኩ የትምህርት ባለድርሻ አካላትና ሌሎች የሚመለከታቸው የማህበረሰብ ክፍሎች ተሳትፈዋል።